እና ቤተሰብዬ ዬ ነይ ሲለኝ እየተነዳው እንደ በግ ሮጪ አልመጣለትም። ሂጂ ሲለኝ ደግሞ እንደ በግ እየተነዳው ሮጪ አልሄድለትም። እኔ የእሱ መጫወቻ አይደለሁም እኮ አይደል እንዴ? አሁን እሷን ብታቆች ነፃነት የምትባለዋ ቦታ ጅራ ሄደ ሆቴል ያዘ ነይ ሲላት ምን ሊያደርግላት ነው? ሽብላ ሮጣ ሄዳ ድምፅ ቀርታ ቪዲዮ ቀርጻ ምናምን ነገር ወደ ሩታ መላክ ማለት ምን ማለት ነው? ይሄ በጣም የሚደብር ስራ እኮ ነው ጌታ በጣም የሚያስጠላ የሚደብር፣ በቃ አለ አደለ? አሁን እውነት ለመናገር እንግዲህ ሩታ እንደሌለ ነው አሁን ሁላችንም የምናውቀው። የአችም ልጅቷ ወታ እንደተናገረችው ከሩታ ጋር እየሄዱት ለስራ ነው እንጂ ለእንደዚህ አይነት ነገር እንዳልሆነ ነው ያሳመነኝ ነው አደል እንዴ? እና አሁንም ወጣም ወረደ ጥፋቱ ያለው አብርሃም ጋር ነው። ሮጦ እየሄደ ሴት ጋር የሚልከሰከስ ከሆነ እንደ ጥቁር አዝሙድ የትም ዳቦ ላይ እየወረጠ የሚንጠባጠብ ከሆነ ይህ ሰው አይደለም፣ ወደፊት ለህይወቱ ራሱ ማለት ነው። ማርያም እውነቴን ነው፣ ለወደፊቱ ለህይወቱ ራሱ ጥሩ አይደለም። ይሄ እሩታ እኮ ምርጥ ልጅ እኮ ናት፣ ስማርት፣ የተማረች ጌታን እንደው እህል ውሃ ማለት ነው እህል ውሃ እንደው ሰውን የሚጥልበት የሚገናኝንበትንም እንደው አናውቅም እንጂ ሩታ ለአብርሽ የምትገባ ሴት እኮ አይደለች። ሁለት ለመናገር አብርሽን እያጣጣልኩት ሳይሆን ሩታ ስማርት የሆነች የተማረች ልጅ ናት። እውነት ንግግሯ እራሱ ማለት ነው በቃ ትክክል እውነተኛውን የሚያሳምን ቃላት ከአንድ በቷ የምታወጣ ምርጥ ልጅ ናት። ስለ ባለፈው ታሪኩ አልተከራከረችም። አሁን ላይ ባለው ነገሩ ላይ ነው እሷ አሁን የተናገረችው ና ሄዶ ለምን ቡታጅራ ድረስ ሆቴል መያዝ አስፈለገ እናትና አባቱ ቤት እያለ አሁን እሱ ገገማው አብርሃም አልገባውም እንጂ አንተ ሆቴል ይዘክ ልጅቷን ነይ ብለህ ማግኘት ምን አስፈለገው? እኔ ላይ ያደረክነው እኮ ነው ያለችው ሩታ ግን እሱ አልገባውም። እንደዚህ ግልጽ አድርጋ በቃ ለምን ከሴት ጋር ተኛ ካላለችው በስተቀር ማለት ነው። እና አብርሃም የሚሰራው ስራ አሁንም ቢሆን ጥሩ አይደለም። ከበፊቱ ይሄ ድራማ ፕራንክ እያለ ሲምቦራጨቅ የነበረውም ስራ እስካሁን ድረስ የሚሰራውም ስራ በትክክል ጥሩ ስራ አይደለም። እና አንዳንዶቻችሁ አብርሃም ትክክል ነው፣ አብርሃም ትክክል ነው እያላችሁ የምትደግፏላችሁ አብርሃም በተአምር ምንም አይነት ትክክል አይደለም። ትክክል ስራም ሰርቶ አያውቅም። እውነት ለመናገር አንድ ሰሞን ቦታ ጀራ እያለ ሰው እየረዳ ምናምን ነገር ይህን መልካሙን ነገር ብቻ ነው የምናውቀው እንጂ ከዛ በኋላ አከሌን እየጎተተ እየሰበሰበ እየመጣ ምናምን ነገር ሲጨማለቅ ሲንቦራጨቅ ነው እንጂ የምናውቀው ማለት ነው፣ እስካሁን ባለበት ሰዓት ማለት ነው እንጂ ይህ ደህና ስራ የአስተማሪ ነው፣ መልካም ጥሩ ስራ ነው። ይዞ የመጣው ምንም ነገር ያየነበት ነገር የለም። ጭራሽ አሁን ላይ ደርሶ ህይወቱንም እየመሰቃቀለ ያለ እራሱ አብርሃም ነው እንጂ እኛ ወጥተን ቪዲዮ እየሰራን ስለ ሩታም ህይወት ስለ አብርሃምም ህይወት ምንም ያጠፋ ነውም የመሰቃቀል ነውም ነገር የለም። እራሱ ትዳሩን አሊዝም ገና ልጅ ነኝ ገና ጨዋታ ያምረኛል ጭቃ ያወቅ ገና ብሎ የሚጫወተው ጨዋታ ራሱ አብርሃም ነው እንጂ እኛ አይደለንም። እና ቤተሰብዬ፣ አሁንም አብርሃም የሚሰራው ስራ ስለ እውነት ለመናገር ትክክል አይደለም፣ ትክክል አይደለም። በተአምር ትክክል እና አሁን ባለበት ሰዓት ላይ እና አሁን ባለበት ደረጃ ላይ ማለት ነው ጥፋተኛው አብርሃም ነው። ቤተሰብ ወደደም ጠላም፣ መረረው ጣፈጠውም አሁን ላይ ጥፋተኛ ነው አብርሃም። እሩታ ትክክል ናት፣ ወታ የምትናገረው በጠቅላላ ትክክል ናት። እሱ ያልገባው ነገር አብርሃም አሁንም ሩታን አልረዳትም። ያላት ነገር ማለት ነው በቃ ቲች አድርገህብኛለሁ። እሷ ቲች አድርገህብኛል አንተ ቡታ ጅራ የሄድከው የኔና የአንተን ጉዳይ ለማስተካከል ነው እና ሆቴል ይዘክ ልጅቷን ማግኘት ምን አስፈለገ ብላለች። ትክክል ናት። አሁን በህይወቱ እየተጫወተ ያለው በሩታም ህይወትም እየተጫወተ ያለው ኑሮውን አስተካክሎ አልመራ ያለው አብርሃም እራሱን ነው። ካላወቀበት ገና ህፃን ህፃን የሚያጫውተው ልጅ ልጅ የሚያጫውተው ከሆነ እኮ እንደዚህ አይነት ነገሩ ነገር ውስጥ ልጅነቱን ሳይጨርስ መግባት አይጠበቅበትም። እንደገና ደግሞ በጣም መጥፎ ስራ መጥፎ ስራ እየሰራ እንደሆነ እራሱ የሚያውቀዋል። እናንተም ደግሞ ይህንን እውነቱን እያወቃችሁ ደግሞ አብርሃምን አትሸፍኑለት። ለምን እዚህ ጋር ሩታ የምትባል ሴት አለች፣ የእሱ ልጅ በሆዷ ይዛ ቁጭ አለች፣ አደለ እንዴ? እና መሸፋፈን አሁን እንዴት እንደጠገበባት አይታችኋል አደለ? አናግረኝ አትሄድም ብላ ስትለው ይሄዳለሁ ብሎ ክብር ሁሉ ነስቷት ነው። ለኦዲንስም ክብር ሳይኖረው ነው ተመነቃቅሮ ሲሄድ የነበረው አይተነዋል። እና በጣም ክብረቢስ የሆነ ሰው ነው። በጣም ጠግበዋል። የሩታን ህይወት የሚያመሰቃቀለው የራሱን ህይወት የሚያመሰቃቀለው በገዛ እጁ እራሱ አብርሃም ነው እንጂ እኛ ወጥተን ቪዲዮ እየሰራን የሰው ህይወትን አናመሰቃቀልም። ትክክል የሆነውን ትክክል አይደለም፣ ትክክል የሆነውን ደግሞ ትክክል ነው፣ በዚሁ ቀጥሉ ብለን የምንሰራንን እና አብርሃም አሁንም ቢሆን ጥፋት ያለበት እራሱ ነው። የእውነቴን ነው። እንደገና ደግሞ ሴቷ ሴቷ ይሄ የባለፈ ታሪክ ከሆነ ማለት ነው፣ አሁን ላይ አውጥታ አብርሃም እንደዚህ አድርጎኛል፣ አብርሃም እንዲያድርጎኛል፣ የባለፈ ታሪክ እኮ ማንም አለው ሁሉም የባለፈ ሁላችንም የባለፈ ታሪክ አለን። ግን ከዚህ በኋላ ያለውን ነው ሰው መጠንቀቅ፣ በተለይ ደግሞ ህይወት ተብሎ ከተጀመረ፣ ትዳር ተብሎ ከተጀመረ መጠንቀቅ ያለብን አሁን ያለውን ህይወታችን ነው እንጂ የባለፈውን እኮ ሩታም አልተቃወመችም፣ ማንም አልተቃወመም። ግን ለምንድነው ያልተናገረው? ነው እኛ አሁን አናውቅም። ሩታም ስለ ዝች ልጅ አታውቅም። ስለ ፍቅር ነው የምታውቀው፣ እኛም ስለ ፍቅር ነው የምናውቀው እንጂ ስለዝችኛዋ ስለ ነጻነት ማንም የሚያውቅ የለም። እና አብርሃም አሁንም ቢሆን ትልቅ ስህተት እየሰራ ነው። ኑሮውን እየበጠበጠ እያመሰቃቀለ ያለው እራሱ ነው። ቢችል ቢችል አስተካክሎ ኑሮውን ይዞ ከሚስቱ ጋር እየተመካከረ ኑሮውን ቢኖር መልካም ነው እንጂ በዚህ ሁኔታ እንደዚህ ያቺ ወታ ያለቀሰች፣ እንደገና ደግሞ ነይ ሲላት የምትመጣም ከሆነ ጥፋተኛ በቃ ልጅቷ ናት። ምክንያቱም ወንድ ወንድ ነው፣ ቤተሰብዬ፣ ወንድና ውሻ በሄደበት መሽናት ይወዳል። ወንድና ድመት በሄደበት መሽናት ይወዳል። ስለዚህ ማለት ነው ኑ ሲባሉ ሮጠው የሚመጡት ሴቶቹ ናቸው ጥፋተኞች። ባለትዳር እየሆነ አንድ ወንድ ባለትዳር ሆኖ እየተሰማ እየታወቀ ኑ ተብለው ተጠርተው ሴቶቹ ወደ ባለትዳር ወንድ ጋር የሚሮጡ ከሆነ ማለት ነው ጥፋቱ ያለው ሴት ጋር ነው፣ ወንዱም ጋር ነው ጥፋቱ ያለው እዚህ ጋር ትዳሩን ሳያስከብር ራሱን ሳያስከብር እቤት ያስቀመጣትን ሴት ሳያከብር እዛ ጋ ሄዶ ያችን ሴት ነይ ብሎ ከጠራና ያች ሮጣ የምትሄድ ከሆነ ሁለቱም ጋር ጥፋት አለ። አሁን እኔ ወንድ ወንድ ነው ነው ምለው፣ ሴት ግን ነይ ስትባል ለምን ትሄዳለች? አንተ ባለ ትዳር ነህ፣ ምን ጉዳይ ያለኝ ከአንተ ጋር ለምንድን ነው የምመጣው ብላኮ ከት ማድረግ ትችላለች። ግን ባለጌ ስለሆነች ነይ ሲላት እሮጣ ሄዳታ። አሁን የባለፈ ታሪክ ከሆነ ማለት ነው። እስቲ ለሩታስ ብትሆን ያቺ ነፃነት የምትባለው እኔ ሴት ነኝ። በእርግጥ በእሷ ላይ እየፈረድኩኝ አይደለም፣ ግን እውነቱን ለመናገር ነው የተቀረጸ ቪዲዮ አሁን ወይ ከአብርሃም ጋራ ሆቴል ላይ ሆነው የሆነ ነገር እያደረጉም ይሆናል የሆነ ነገርም እያላት ይሆናል። የድምፅ ቅጂ፣ የቪዲዮ ቅጂ ምን አስፈለገው አሁን ለሩታ መላክ ምን አስፈለገው በጣም ጥፋተኛ እኮ ናት ያቺ ልጅቷ እራሱ ማለት ነው ሲጀመር እኔ እንደዚህ አይነት ሰውን አብርሃምን በእንደዚህ በህይወቴ ከተጫወተ ያታለለ መሆኑን ሳቅ ዞር ብዬ አላየውም እውነት ለመናገር ምክንያቱም እዛ ጋር የራሱ የሆነውን ሴት ይዘዋል እዛ ጋር ልጅ ሊመጣ ነው ስለዚህ ወደ ልጁና ወደ ሚስቱ ነው እንጂ የሚያደላው ወደ እኔ አይመጣልኝም ተመልሶ ስለዚህ የራሴን ኑሮ እኖራለው እንጂ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አጋዕዝተ ዓለም ስላሴ ናቸው። ቅድስት ስላሴ በያላችሁበት ሁላችሁን የሚጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም ደህና ነኝ። ሰብስክራይብ እያደረጋችሁ ላይክም እያደረጋችሁልኝ በኮመንትም የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብዬ ያው እንግዲህ ጥሩን ነገር ስናይ እናበረታታለን፣ መልካምም ክፉን ነገር ደግሞ ይዘው ሲመጡ ለምን ይሆናል ብለን እንናገራለን እና እኔ አሁን የያዝኩት ይሄንን ስለሆነ ጥሩውን ጥሩ ብዬ ደግፋለሁ፣ መጥፎ ነገር ደግሞ ሳይ መጥፎ ነው ብዬ እናገራለሁ። እውነቱን እያወቀ እውነቱን መቀበል የቻለ ካለ በእውነት እንደኔ ሆኖ ከኔ ጋር እንትን ማለት ይችላል። ግን እውነቱን እያወቀ እውነት መሆኑን እያወቀ ውሸት ነው ብሎ የሚያምን ሰው ካለ ደግሞ ከውሸት ጋር መተባበር ይችላል ማለት ነው እና ትክክለኛውን ለመናገር ዛሬም የመጣሁት በአብርሃምና በሩታ ጉዳይ ነው። ቪዲዮ አትስሩባቸው ለምንድን ነው ትጨናነቃለች ምናምን ነገር? ሮታን ማለት ነው። አንደኛ ነገር እኛ ቪዲዮ የምንሰራው በሮታም ሆነ በማንኛውም በሮታ በአብርሃምም፣ ሄለንም፣ ባላዛርም፣ በሁሉም ቪዲዮ የምንሰራው እኔ የእውነት ወይ ለማጭበርበር ወይ ደግሞ የሆነ የእነሱን እንከን ይዤ ለመምጣት ሳይሆን እውነት ሲሰሩ እውነት ነው፣ ውሸቱን ደግሞ ውሸት ነው እያልኩኝ ነው። እስካሁን ነገር ስናገርም የነበር አንዳንድ ሰዎች ግን መልካም ነገር ስትናገሩ በክፋት ገልብጠው ወይ ደግሞ ስድብ ነው ብለው እንደ ስድብ ቆርጥ ጥረውትም ወጥተውም የሚናገሩ የሚሳደቡ አሉ። እሱ ችግር የለውም። አሁንም ቢሆን ከእውነቱ ጋራ እውነት ብሎ መቆም ነው። ውሸቱን ደግሞ ሀሰት ነው፣ ውሸት ነው ማለት ነው። ይሄ ምንም ኃጢአት የለውም። እና ዋናው ነገር ለምን በቪዲዮ ትሰሩባታላችሁ? በሩታ ላይ ህይወቷን ትኖርባት። እኛ ቪዲዮ ስለሰራን የሩታ ህይወት አይቋረጥም። የሩታ ህይወት አይመሰቃቀልም። ትዳሩም ያመሰቃቀለው ኑሮውን አስተካክዬ አልይዝም ያለው የሚበሻቀጠው አብርሃም የሚባለው ራሱ ሰውዬ ነው። የእውነት እውነቴን ነው። አሁን ሩታ ወታ ስትናገር ሁላችንም አይተናልም ሰምተናልም። ሁላ ሩታ ያለችው በጠቅላላ ትክክለኛ ነገር ነው። ከኔ በፊት የነበረውን ነገር እኔ ከኔ በኋላ ያለውን እንደው በፊት ሳላቀው የሰራውን ነገር ምንም አያገባኝም። አሁን ላይ ግን ሆኜ ከኔ ጋራ ሆኖ ግን የሚያደርገውን ነገር እቃወማለሁ ተገቢ ስላልሆነ። ዞሮ ዞሮ ያው ቲች አድርጎብኛል ነው አሁን የማይገባችሁ ካላችሁ ማለት ነው። ቲች አድርጎብኛል ነው። አሁን ወታ ስትናገር የነበረው ሩታ ቡታ ጅራ ድረስ ሄዶ ሆቴል ተከራይቶ ለምን ተቀመጠ? የሄደበት ጉዳይ ሌላ ነው። ቤተሰቦቹ ጋር ቁጭ ብሎ ነገሩን አስተካክሎ መመለስ ይቻላል። ሄዶ ደግሞ አግኝቷታል ነው እና ይሄ ሁሉ መበሻቀጥ አቶ አብርሃም የሚባለው ጥቁር አዝሙድ ማለት ነው። በእውነት እንደ ጥቁር አዝሙድ ከዳቦ ላይ አይጠፋምና አብርሃም እንደው ክፉ ነገር ይዞልን ሲመጣ አሀ ብለን አጨብጭበን መቼም አንቀበለውም። ወተን እንናገራለን ቪዲዮ እንሰራበታለን። መልካም ነገር ይዞ ደግሞ ሲመጣ በመልካሙ እንዲቀጥል እናበረታታለን እና ኑሮን እየመሰቃቀለ ያለው የሩታንም ህይወት እየመሰቃቀለ ያለው አብርሃም ነው፣ እውነት ለመናገር ማለት ነው። እኛ በሩታም በማንኛውም ሰው ህይወት ላይ ገብተን መመሰቃቀልም መናገርም አንችልም። ሀቅ አቋን ይዘን ብቻ ነው የምንወጣው ማለት ነው እና እራሱ ኑሮውን እየመሰቃቀለ እራሱ እዚህ ጋር ሚስቱን አስረግዞ እንደገና ሌላ ቦታ ደግሞ እየሄደ እንደዚህ አይነት ቆሻሻ ስራ የሚሰራ ከሆነ እርግጠኛ ነን ወተን ሙልጭ አድርገን እንናገረዋለን፣ እንሰድበዋለን። በጣም የሰደባችሁ የምትናገሩኝ ሰዎች አላችሁ ብሏል። በጣም በኮመንትም በቪዲዮም፣ በኮመንት ጥርግርጉ ያወጡት በቪዲዮም፣ ለምን እንደዚህ ያደርግባታል በሩታ ላይ ብለን ሁላችንም ስህተት ነው የሰራው ብለን ወጥተን ተናግረናል። እርግጥ ነው ሲቀጥል ደግሞ ማለት ነው ቤተሰብ እውነት እውነቱ እንናገር ከተባለ ማለት ነው አሁን እየተጫወተ ያለው ማን ነው? አብርሃም አይደለ? አብርሃም ነው እየተጫወተ ያለው። ያችን ልጅቷ ጥፋተኛ ናት፣ አብርሃምም ጥፋተኛ ነው። የበፊት ህይወቱ ከሆነ ማለት ነው የአብርሃም እንግዲህ የበፊት ህይወቱን ይች ልጅ እኔ ልክ ትናንት እንደተናገርኩት የቪዲዮ ማስረጃ ወይ ደግሞ የፎቶ ማስረጃ ይዛ ስትወጣ ነው እንጂ ያመናት እኛ በፊት አናቃትም። የምናውቀው ፍቅር ነው። ከፍቅር በኋላ ደግሞ የመጣችው ሩታ ናት። ከሩታ ጋር ደግሞ ይኸው እዚህ ደረጃ ላይ በቃ እዚህ በቃ እንደዚህ ፌመስ ሆነው እስከሚደርሱ ድረስ አብረው እንዳሉ የምናውቀው ሩታ ነው እንጂ እውነት ለመናገር እቺ ነጻነት የምትባለዋ ልጅ አናቃትም። እውነት ነው አናቃትም እና